ስለዚህ ኢየሱስ ሞተ ስትል ኢየሱስ ሰውም ነው፣ አምላክም ነው፣ መለኮትም ነው፣ ሰውም ነው ብለህ ስለምታምን ሁለቱም ነገሮቹ ሞተዋል ብለህ ነው። አምላክ በሥጋ ሞተዋል ብዬ ነው አምላክ ማለት ነው። ስለዚህ አምላክ ነው፣ አምላክ በሥጋ ሞተዋል፣ አምላክም ሞተዋል። አምላክ በሥጋ ያሩቅ የሩቅ በሲ ስጋ እኮ አላዳምን። ነገር ግን አምላክ በሥጋ ለእኛ ምን በፈቃዱ ሞቷል ነገር ግን በመለኮቱ መለኮቱ ደግሞ መዋቲ ስላልሆነ ሁሉም ቦታ ላይ ያለ ስለሆነ ከነፍሱም ጋር አለ ነው። ለዛም ነው እኮ አንደኛ ጴጥሮስ ቅድም የጠቀስነው ላይ ሞተ በስጋ ሕያው በመንፈስ በስጋ ሞተ በመንፈስ ግን ሕያው ሆነ ስንል ክርስቶስ የተዋሃደው ማን ነው? መለኮት የተዋሃደው ስጋን ብቻ አይደለም ነፍስንም ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮት ነው። የተማርኩትን ነው ምነግርህ በመሰለኝ አይደለም ወይም ደግሞ በመረዳት ምናምን አይደለም እየነገርኩ ያለሁት ኢየሱስ ፍጹም ሰው፣ ፍጹም አምላክ ነው። ይህ ቃል ሥጋ ከሆነበት በኋላ የሚነገር ሥግው ቃል ከሆነ በኋላ የሚነገር የማይነጠል የማይጨመር፣ የማይቀነስ አነጋገር ነው። በኦርቶዶክስ ተዋሕዶ አስተምህሮ መሰረት ምን ማለት ነው? ፍጹም ሰው ፍጹም አምላክ ማለት ምን ማለት ነው ካልክ እግዚአብሔር ሰውን ለማዳን በነገረ ድህነቱ ላይ በፈቃዱ ወዶና ፈቅዶ በመጀመሪያ በፈጣሪነቱ የነበረው ቃል በእግዚአብሔር በእግዚአብሔርነት የነበረው ቃል የሰውን ባህሪ ባህሪ አድርጎ ገንዘብ አደረገ። መለኮት የሰውን የሰውን ባህሪ ባህሪ አደረገ የሰውን ባህሪ የመለኮትነትን ባህሪ አደረገ። በሁለቱ ዘንድ መጠፋፋት ሳይኖር በመከባበር በታቅቦ ያለ መጠፋፋት ስግው ቃል ሆነ። ስግው ቃል ከሆነ በኋላ የመለኮት ባህሪ የሥጋ ባህሪ ተብሎ ለሁለት አይነጠልም። ስለዚህ ኢየሱስ ፍጹም አምላክ ፍጹም ሰው ነው። ይሄ ደግሞ የስላሴ ትምህርት ትሪኒቲ ይባላል። እንዴት ነው ይሄ? አሁን ቃል በቃል የተናገርከው ነገር በመጽሐፍ ቅዱስ ውስጥ የለም ከየት መጣ? እንዴት አድርገ ይህን አብራራው ከሆነ እንቀጥላለን። እሺ፣ እሺ፣ ጥሩ ተዋሕዶ። አሁን ምንድን ነው መሰለ፣ እንግዲህ የመጽሐፍ ቅዱሱን ትምህርት ብትነግረኝ ጥሩ ነበር ማለት የኦርቶዶክስን ትምህርት ከምትነግረኝ ማለት ነው። ምክንያቱም በኦርቶዶክስ አስተምሮ እንዲህ ነው ብለህ ነው እያወራህ ያለው። እኔ የኦርቶዶክስን አስተምሮ አይደለም የፈልገው የመጽሐፉን ትምህርት ነው፣ ወይም ደግሞ የመጽሐፉን አስተምሮ ምንድን ነው ነው መጽሐፉ ያስተምረው ምንድን ነው የሚለውን ብትነግረን የተሻለ ነበረ። አሁን ምንድን ነው እያልክ ያለው ኢየሱስ ማን ነው ስለ ፍጹም ሰው ፍጹም አምላክ ነው አለ ከቃሉም ስነሳ መጽሐፍ ቅዱሳዊም አይደለም መጽሐፍ ቅዱስ ላይም የለም። አንተ ፍጹም ሰው ነው ብለህ የምትጠቀመው የአንተ አይነት ሰው ልታረገው ስለፈለግ ነው ኢየሱስን ፍጹም ሰው ነው እያልክ ያለው ስለዚህ አንደኛ ከቃሉ ተርሙን እራሱ መጠቀም አትችልም። ሌላው ደግሞ ኢየሱስ ፍጹም ሰውና ፍጹም አምላክ መባል የጀመረው ቃል ስጋ ከሆነ በኋላ ነው አል ስጋን ከተዋሃደ በኋላ የሚል ነገር ነው ያነሳው። ስለዚህ ከተዋሃደ አይነጠልም ካልክ አሁን ተወለደም ስትል ሞተም ስትል ማን ነው ሞተና ተወለደ የምትለው? ነው አሁን አይነጠልም ብለናል። ኦኬ ይሄ ተወለደም ሞተ የምንለው ማ ነው? ራሱ ኢየሱስ ነው ነው ግን ራሱ ኢየሱስ ግን ምን ብለኗል? በማይነጣጠል ሁኔታ ሰውም ነው አምላክም ነው ካልን በተወለደ ውስጥ ሰውም አምላክም ነው ተወለደ እያልን ያለ ነው። በሞተ ውስጥ ሰውም አምላክም ነው ሞተ እያለን ያለ ነው። ይህን ነገር እስኪ ንገርኝ። ወታል ያለው ወር ስልክ ገብቶብሃል፣ አላውቅም። ተዋሕዶ ወይ ወይ አለው ሰምተኛል፣ ያወራሁትን እስካሁን ወይስ ጥቂት ነገሮች አምልጠውኛል? መጨረሻ ላይ ያልካትን ነገር ብትደግም ደስ ይለኛል፣ የሆነ ስልክ ገብቶብኝ ነው። ኦኬ አንደኛ ምንድን ነው እያልኩ ያለሁት ገና ስትነሳም የተናገርከው ነገር እኛ ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ ነው ብለን ነው የምናምነው አልከኝ። ስለዚህ ይሄ የመጽሐፍ ቅዱስ ትምህርት የኦርቶዶክስ ትምህርት ሊሆን ይችላል፣ ግን እኔ የኦርቶዶክስን ትምህርት እንድትነግረኝ አልፈልግም። ምክንያቱም የመጽሐፍ ቅዱስን ትምህርት ንገረኝ ነው እንዲህ ኦርቶዶክስን ትምህርት ነገረኝ ስላላልኩ በመጽሐፉ ቆመ ብታወራ ደስ ይለኛል። ስለዚህ የመጀመሪያው ፍጹም ሰውና ፍጹም አምላክ ነው አልከኝ። ይሄ ፍጹም ሰውና ፍጹም አምላክ የሚለው የጀመረው አልክ መሽኑ አልክ ቃል ሥጋ ከሆነ በኋላ ነው አልክ። ምክንያቱም ቃል ሥጋን ከተዋህደ በኋላ የመጣ ነው ስለዚህ አንነጣጥለውም ነው እያልከኝ አለው። ማንነጣጥለው ከሆነ ይሄ ሰውም አምላክም ነው የተባለው ይሄ ኢየሱስ ሞተ ስትል ኢየሱስ ሞተ ነው የምትለው፣ አይደለ? ስለዚህ ኢየሱስ ሞተ ስትል ገብቷል። እዚህ አንዱ ኢየሱስ ሰውም ነው አምላክም ነው ብለህ ስታምን በሱ ያለው ነገር ሁሉ ነው እኮ የሚሞተው፣ ሞተ ስትል። ተወለደም ስትል በሱ ያለው ነገር ሁሉ ነው የሚወለደው። ስለዚህ እሱ ነገር ንገረኝ፣ ሞተ ስትል ሰውም አምላክም ነው ካልክ አምላክነቱም ሰውነቱም ሞቷል ወይ? ንገረን እሱ በጣም ጥሩ። አንጀሎ መጀመሪያ በመጀመሪያ ደረጃ የአንተ ጥያቄ የቃል አምላክነት በአንተ ውስጥ እንደሌለ እረዳለሁ። እኛ አሁን ይኸውልህ ኢየሱስን ፍጹም አምላክ ፍጹም ሰው ሆነ ብለን የምንለው ስግው ቃል ከሆነ በኋላ ነው ብያለው። ትክክል ነው። ምክንያቱም ከዚያ በፊትማ ስጋ የለም ግን ስጋን ለመዋሃድ ያስፈለገበት በፈቃዱ ነው፣ ዓለምን ለማዳን ይሄም ወደ ዓለም በመጣው ሞት ምክንያት ነው። ስለዚህ ስለ ስጋ ከዛ በፊት አልተነገረም። ግን በመጀመሪያ አስቀድሜ የቃልን አምላክነት ልንገርህ። ቃል አምላክ ነው፣ ያውም ዮሐንስ ነግሮናል። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር። ቆይ ቆይ፣ አሁን አልጀሎ ጠየከኝ አለ። አዳምጣሁን እኮ በደንብ አዳምጣ፣ አንድ ደቂቃ ነው እንዴ ጠየቀኝ እኮ አሁን እኮ ከታች ጀምረን የጠየቀኝ፣ ተዋህዶ እየሰማ ነው። ከኤምጂን ጋር ያልተገባባችሁት ለዚህ ነው የምንወያይበት። ገና አዳምና ሔዋን ጋር ልትጀምር ነው። ምናወራበት ርዕሰ ጉዳይ ላይ ፎከስ አድርግ። ምንድን ነው እያወራ እኔ ይኸውልህ፣ እንትን ጎትቼ ከሆነ ሰው ጋር የምነታረቅ ሰው አይደለሁም። ይኸውልህ ከስር ጀምረህ አሁን መታል እኮ በአንተ ጠቅላላ፣ አሁን ጀነራል በጠየከ የጥያቄ መሰረት የቃል አምላክነት እንዴት ሊሆን ይችላል? ስለ ቃል አምላክነት አይደለም እኮ ጥያቄ፣ እሱ አይደለም ወንድሜ። አንተ ስለ አሁን ስለ ረሳኸው ነው እንጂ ጠየቀኝ እኮ እንዴት አምላክ ሊሆን ይችላል? እታች ያለውም ሰው እኮ ዋ እንደማመጥ ታች ያለውም ሰው እንዲሰላች አታድር። ገና አንተ ቃል አምላክ ነው ዮሐንስ ወንጌል ላይ ሄደን ልታስረዳ እሱን ትደርስበታለህ፣ እንደርስበታለን። አሁን ምን አስረዳኝ? አይነጣጠልም ብለሃል፣ ፍጹም ሰው ፍጹም አምላክ ነው ብለሃል። አንዴ ስማኝ እባክህን፣ እኔ ያው ሚዩት አድርጌ አንተን ለመስማት ዝግጁ ነኝ እኮ፣ ያስሬ ዲስተርብ አላደርገም አንዴ ስማ እና ምልስ ስጠን። እኛ ጸጥ ብለን ነው ምንሰማ። ተናገር፣ እየሰማው እኮ ነው። ወቀሳውን ተናገር። አንጀ ነው። ስለዚህ የጠየቁ ጥያቄ ምንድን ነው? ፍጹም ሰው ፍጹም አምላክ ነው አልክ። ክርስቶስ ፍጹም ሰውና ፍጹም አምላክ መባል የጀመረው ቃል ሥጋ ከሆነ በኋላ ነው አልክ። ኦኬ። ስለዚህ ቃል ሥጋ ከሆነ በኋላ ክርስቶስ ኢየሱስ ሥጋን እንግዲህ ቃል የነበረው እግዚአብሔር ሥጋን ከተዋሐደ በኋላ ከዛ ኢየሱስ ተብሎ ምድር ላይ ሲመላለስ ፍጹም ሰው ፍጹም አምላክ ሆኖ ነበር ሲመላለስ እና አይነጣጠልም ማለት ስለዚህ ማይነጣጠል ከሆነ አሁን ምንድነው የጠየቅሁ ጥያቄ መጽሐፋችን ላይ ተወለደ ስትል ኢየሱስ ሞተም ስትል ኢየሱስ አንዱ ኢየሱስ ሰውነቱን አትነጥልም። አሁን ከዚህ በኋላ ምክንያቱም ሰውነቱን ከመለኮት ጋር አትነጥልም። ምክንያቱም ሰውም ነው አምላክም ነው ብለሃል። ስለዚህ ተወለደ ስትል አምላክ ተወለደ፣ ሰውነቱም ተወለደ እያልክ ነው። ሞተ ስትል ሰውነቱ ሞተ፣ መለኮት ሞተ እያልክ ነው ወይ? ንገረን። እሱን ነው ብለህ ቀጥል። አንጀሎ፣ ቆንጆ ጥያቄ ነው። መጨረሻው ቆንጆ ጥያቄ ነው። ግን በደንብ አትኩረት። ልትሰማ የሚገባው ግን ኢየሱስ ፍጹም አምላክ ነው ብለን የምንናገረው ከነገረ ድህነት በኋላ አይደለም፣ ወይም ደግሞ ቃል ሥጋ ከሆነ በኋላ ያለውን ብቻ ተንጠልጥለን አይደለም። በመጀመሪያ እንዴት ይሆናል የሚል ጥያቄ ከሆነ አስቀድሞ ቃል በማንነት አምላክ መሆኑን አንተ ማወቅ አለብህ፣ እኔ ማወቅ አለብኝ። በዚህ ስንግባባ ቀጣው ያለውን ነገር ደግሞ በሥጋ ከተገለጠ በኋላ ደግሞ እንዴት ተገለጠ ያስ የተገለጠበት ምክንያቱ ምንድን ነው? ከተገለጠ በኋላ ፍጹም አምላክ ፍጹም ሰው ያሰኘው የመጽሐፍ ቅዱስ ክፍሎች የትኞቹ ናቸው? እንዲህ ሊያሰኘው የቻለው ነገረ ድህነት ውስጥ ምንድን ነው የሚል ጥያቄውን ካላየን አሁን አንተ እንደምትለው አይ የለም በመጀመሪያ ቃል የሚለውን እና በመለኮቱነቱ መነጣጠል ከሌለ ሲሞት መለኮት ይሞታል የሚለውን ጥያቄ፣ አንተ ያዘጋጀውን ጥያቄ እኔ እንድናገርላ ትፈልግ አሁን ጠይቀሃል። ሰማይ ዝም ብለ ይበቃናል መቃናል ይመስለኛል። መልሱን ልትሰጠና የፈለግካል መሰለኝ። እናንተ አንተም እንደ የሚጂ የተዘጋጀ ነው የሚለው ጋር እንዳለ ድብ ፈራ የተዘጋጀ ነው የሚለውን ወይ መታሪ ይበቃል ወንድሜ። በቃ አሁን በተደጋጋሚም እየጠየቅኩህ፣ መጽሐፍ ቅዱስን የያዙ ሙስሊሞች ናቸው ይሉ ነበር። በቃ ትክክል ነው አንተ ጥሩ ነው። እንደዛም ከሆነ ጥሩ ተዋሕዶ ይበቃል፣ በቂ ነው። በቃ ይሄ መንፈሳዊ ነገር ነው፣ እየመራን ያለ ነው። አንድ ሰው አንድ ርዕሰ ጉዳይ ላይ ማውራት ካልቻለ ምንም ልናደርገው አንችልም። ግልጽ አድጌ እየነገርኩት ነው። ጊዜ ሰጥቼ ያው ሚዩት አድጌ ያው እንድንሰማው እድሉን ከፍተናል። ስለዚህ መናገር ግን አይችልም ስለዚህ በአንተ ማረዳድ ውስጥ ያሉትም ሰዎች ራሳቸው ይሄ ትክክለኛ መጽሐፍ እኮ በቀላሉ አንድ ነገር ማየት እንችላለን እ አንደኛ ጴጥሮስ መጽሐፍን ስንመለከት እኮ እሺ፣ አንድ ጊዜ ሱን ክፍል ጠርክ ነበር። ምዕራፍ ሦስትን ልጠቅስ ነው። ምዕራፍ 3 እኔም እሱን ክፍል ጠቅሼ እንድናወራ ነበረ። ቀጥል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ክርስቶስ ደግሞ ይላል ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ ዓመፀኞች አንድ ጊዜ በኃጢአት ምክንያት ሞቶአልና ይልና በሥጋ ሞተ፣ በመንፈስ ግን ሕያው ሆነ ይላል። መጽሐፍ ቅዱሱ ራሱ ነው ይለየዋል። ስለ ኢየሱስ ለይቶ ነው የሚያስቀምጠው። ማለት ስለ መሞትም ስናወራ እንደዛው ነው። ወደ ዓለምም ሲመጣም ይለየዋል። አሁን ስለ መሞት ስናወራ በሥጋው ሞተ፣ በመንፈስ ግን ሕያው ሆነ ይላል። ስለዚህ ሲነጥለው ሞተ ብሎ አይዘጋውም መጽሐፉ። በቃ ሞተ ብቻ አይለው፣ በሥጋው ሞተ ይላል፣ በመንፈስ ሕያው ሆነ ይላል። ወደ ዓለም ሲመጣ ሲወለድም ደግሞ ሁለት ሁለት አድርጎ ያስቀምጠዋል። ምክንያቱም በሥጋው ሲመጣ ወደ ዓለም ይመጣ ነበር ይለናል። ስለ መለኮቱ ሲያስቀምጥ ግን ደግሞ በዓለም ነበረ ደግሞ ብሎ ያስቀምጠዋል። ስለዚህ ኢየሱስን መጽሐፉ ራሱ ለይቶ ነው የሚያስቀምጠው፣ ለይቶ ነው የሚያስቀምጠው። ስለዚህ ኖ አይነጣጠልም ከተባለ ደግሞ አምላክ ነው አምላክም ነው ሰውም ነው ተብሎ ከታመና ሞቱንም አምላክ ሞቷል ብሎ መማመን ግዴታ ያስፈልጋል። ረጅም ሰዓት አይሆንብንና እኛ አሁን ከክርስቲያኖች ጋር ያለህ ልዩነት ክርስቶስን ወደ ሁለት አንነጣጥለውም፣ መነጣጠል አለበት ነው አንተ እያልክ ያለው። ሁለት ቦታ መነጣጠል አለበት እያልክ ነው አሁን የጠቀስከው ክፍል ማለት አንደኛ ጴጥሮስ ምዕራፍ ሶስት ቁጥር 18 እስከ ሀያ በሥጋ ሞተ በመንፈስ ግን ሕያው ሆነ የሚለው ለአንዱ አካል ነው ወይስ ለሁለት አካል ነው የሚናገር? ሆነ የሚለው ማንን ነው? ስለ አንዱ አካል ነው ወይስ ስለ ሁለት አካል ነው እየተናገረ ያለው? ጥያቄ መለስና ልቀጠል እኮ ሆነ የሚለው ማንን? ሆነ የሚለው ክርስቶስን ነው። አንዱ አካል ነው ክርስቶስ። ከላይ ጀምሮ ግልጽ አድርጎ አስቀምጦታል አደለም? ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን አይለም? ስለዚህ አንዱ አካል ክርስቶስ፣ አንዱ አካል ክርስቶስ በስጋው በመንፈሱ ይባልለታል አይደል? በስጋው በመለኮቱ እንደሚባልለቱ ታዲያ ባይባልለት በስጋው ሞተ በመንፈስ ሕያው ሆነ እንዴት ይላል? ታዲያ አሁን እኮ የተጻፈው ነው፣ ቀጥታ የተጻፈው የአንዱ አካል ክርስቶስ ኢየሱስ። እኛም እንደዛ ነው፣ አምላክ በስጋ ሞተ። የሞተ ነገር እና ሕያው የሆነው ነገር ተነጣጥሎ አልተቀመጠም እዚህ ክፍል ላይ አልተነጣጠለም። ለአንዱ አካል ነው የተቀጸለለት የተባለው ለአንዱ አካል ነው የተነጣጠ መነጣጠል ማለት እ ወደ ሁለትነት መመለስ ማለት ነው። ይሄ ፕሮሶፒክ ዩኒየን ነው የምትቀበለው አንተ። ይኸውልህ ወንድም እየሰማኝ ከሆነ እዚህ ክፍል ላይ እዚህ ክፍል ላይ ሞተ የተባለው ሥጋ የማን ሥጋ ነው? ለአንዱ አካል ነው የተነገረው ሞተም ያውም ሆነ የተባለው ክርስቶስ ኢየሱስ። ይህ ማለት በስጋ በመንፈስ ደሞ በስጋው በመንፈስ ያው ሆነ ክርስቶስ ኢየሱስ። አንዱ አካል ማለት አንዱ አካል። ስለዚህ ይሄ አንዱ አካል የአንተ ሥጋ የአንተ መንፈስ አደለም። አደላ? አሁን ኢየሱስን እንኳን ትተን ትተ ሰለኔና ሰላንተ ስናወራ መንፈስም አለን ስጋም አለን ጥሩ አመጣ ጥሩ ምሳሌ አመጣ አሁን ለምሳሌ አንጀሎ የሚተኛው በነፍሱ ነው ወይስ በስጋው ነው ያ ስለዚህ በስጋዬ ነው የምተኛው እሺ ነፍስህ አብራ ተኛ ነፍስማ እንዴት ትተኛለች በጣም ጥሩ እሺ ጥሩ ምሳሌ ስለአመጣልኝ ነው አሁን አንተም በጥፊ ያለነው ነገር ለመግባባት ስለሆነ ችግር የለውም። ጥሩ አናሎጂ ስላመጣ ማለት ነው። አሁን አንተም በጥፊ በመታ ሚያም በስጋና በመንፈስ ነው በነብስ ነው። አሁን ጥፊ ቁንጥጫ ውስጥ አንገባም ወዳጅ። አሁን ግልጽ ነገር ሰው ስጋና መንፈስ አለው ብለ ስም አረብ ወንድም ኔ መረዳት አይደለም ይወለ አንዴ ስማኝ። ኢየሱስንም ብትመጣ አንተም ብትመጣ ስለ ሰውነት ስታወራ መራቡ፣ መጣሙ፣ መጠማቱ፣ መሞቱ እነዚህ በስጋው ያለ ነገር ነው። አንተም ራስ ምትራቡአውራናጨረከዛ በየተራ ብናውራ ነው ሚሻል አውራ። እሺ አሁን አንጀሎ የተናገርከው ንግግር ምንድነው? ፕሮሶፒኪኒን ይባላል። ፕሮሶፒኪኒን ማለት የንስጥሮስ ትምህርት ነው። ክርስቶስ ሁለት አካል ነበር፣ ሁለት ባህሪ ነበር። ያ ሁለት አካል፣ ሁለት ባህሪ በክርስቶስ ውስጥ አለ የሚል ትምህርት ነው። ሁለት አካል፣ ሁለት ባህሪ በክርስቶስ ውስጥ አለ የሚል ትምህርት ነው። ልክ አሁን አንጀሎ እንደተናገሩ፣ ይህ ትምህርት ደግሞ የተ የተወገዘ ትምህርት ነው በማን በቅዱስ ቄርሎስ እኛ የምንቀበለው ሃይፖስታቲክ ዩኒየን ይባላል ለምንድነው ችግር አረኩት አቢል አሁን አንጀሎ ያላለውን እያልክ ራስን ችለህ ካውራ ማውራት ከፈለግ ራስን ችለህ ካውራ አንጀሎ እያለው ብለህ አታውራ እሱ ያለውን ካልተረዳክ አዳምጥ ሲል ማዳመጥ መቻል አለብህ ወይም ሚለውን አዳምጠው መጀመሪያ ያለ ወይ፣ እኔን አልሰማኸኝም። እኔ ደግሞ መልሰ እንትን ማድረጉ ልክ አልነበር። ስለዚህ አሁን ምንድን ነው መጀመሪያ እኔ ጋ ያለው ነገር ተረዳው፣ መጽሐፉ ምን ብሎ ነው ያስቀመጠው ነው። መጽሐፉ በሥጋ ሞተ በመንፈስ ሕያው ሆነ ይላል። ሁለቱም ነገሮች አንድ አይነት ቢሆኑ ኖሮ ለይቶ አያስቀምጥልህም፣ ሥጋና መንፈስ ባይለያይ ኖሮ ማለት ነው። ስለዚህ ስለሚለያይ ግን መጽሐፉ ለይቶ አስቀምጦልሃል፣ በሥጋ ሞተ በመንፈስ ግን ሕያው ሆነ ይላል። ስለዚህ ወደ ሌላ ክፍሎች ወደ ቆላሲያስም ገብተህ ስትመለከት በሥጋው ሰውነት በሞቱ በኩል ታረቀን ነው የሚለ የመሞትን ነገር ስታመጣም በሥጋ ነው የሚያስቀምጥልን የመራብንም ነገር ብታመጣ በሥጋ ነው መጸለይንም ብታመጣ በሥጋ ነው በሥጋው ወራት ከሞት ሊያድን ወደሚችል አምላክ ጸሎትና ምልጃን አቀረበ ነው የሚለው ስለዚህ መጽሐፉ ሲያስቀምጥ በሥጋ አድርጎ አስቀምጦላል ኖ አንነጣጥልም መለኮትና ሰውነት አይነጣጠልም የሚል ሀሳብ ካለ አንሳና ከእሱ ጋር አያይዘን ምንድነው የምናነሳው ማለት ነው ሞተ ስትል ተወለደ ስትል እነዚህ ሁለት ሁለት ገጽታዎቹ ያ ማለት ምን የሚታየውና የማይታየው ገጽታ ተርቧል ወይ? የሚታየውም የማይታየውም የሚታየውም የማይታየውም የኢየሱስ ገጽታ ተጠምቷል ወይ? ሞቷል ወይ? ተወልዷል ወይ የሚለውን ነገር ትነግረናል። ስለዚህ እኔ ጋ ያለው ነገር ይሄ ነው። መጽሐፉ ሲያስቀምጥልን በሥጋ ወራት፣ ስለ ጸሎቱም ስትመጣ በሥጋ ወራት ብሎ ነው የሚያስቀምጥልን። ስለዚህ ይህንን ነው እኔ ማስቀምጠው። የአንተን ሀሳብ አንሳና ሁለት ኢየሱስ ጋር ያለው መለኮትነት ወይም ደግሞ ሰውነት አይነጣጠልም የምትለኝ ከሆነ ጥያቄዎችን እናነሳለን። ቀጥል። አመሰግናለሁ። ክርስቶስ ኢየሱስ ላይ ስናነሳ፣ አሁን ስለ ክርስቶስ ኢየሱስ ስናወራ አንድ የምናቀርበውን አናሎጂ ላምጣና ቅዱስ ቄርሎስ የብረትና የእሳትና የብረትን ምሳሌ ያመጣና ብረትን ወደ እሳት ውስጥ ከከተት ነው በኋላ ስናወጣው ብረቱ አደሴም ታይም ፍምም እሳታዊም፣ ብረታዊም ባህሪ ይኖሯል። ያ እሳታዊም ብረታዊም ያለውን ባህሪ የያዘውን ብረት ብንመታው ይመዘመዛል። ብንነካው ደግሞ ያቃጥለናል ሰው ደሴም፣ ታይም፣ ብረቱ እሳትነትም አለው። ምን አለው? ብረትነትም አለው። ክርስቶስም እንዲሁ ነው ይለና በማይነጣጠለው አንዱ የክርስቶስ ባህሪ ውስጥ ሰብአዊ ባህሪም መለኮታዊ ባህሪም እናያለን። ያ መለኮታዊ ባህሪ ግን የሚነጣጠል አይደለም። ለምሳሌ ወደ የዮሐንስ ወንጌል ምዕራፍ ዘጠኝን ብንጠቅስ ምራቁን ወደ መሬት የተፋውም ማን ነው? ክርስቶስ ኢየሱስ ነው። የልጁ ግንባር ላይም ምራቁን አርጎ ምልክት የአይን ምልክት የሰራውም ክርስቶስ ኢየሱስ ነው። አይኑን የሚያበራለት ማን ነው? ክርስቶስ ኢየሱስ ነው። ምን ስጋ ስላለው ወይ ደግሞ ያ ስጋው ቃል ኢየሱስ ስጋ ስላለው ምራቅ ይተፋል። ያ ምራቁ ግን በራሱ የሩቅ በሲ ምራቅ ስላልሆነ ምን ያደርጋል? አይንን ያበራል። ሰው የአንዱ አካል ክርስቶስ ኢየሱስ አንዱ አካል ክርስቶስ ኢየሱስ በስጋው በመለኮቱ ተብሎ ቢነገረለት፣ አሁን ለምሳሌ በስጋው ሞተ ይባላል። ስጋው ማቲ ነው። በስጋው ሞተ የተባለለት ለማኑ ለመለኮት ነው። መለኮት በምን ሞተ? በስጋ ሞተ በመንፈስ ሕያው ሆነ የተባለለት ለምኑ ነው ከተባለ፣ ለአንዱ አካል ለክርስቶስ ኢየሱስ ነው። ክርስቶስ ኢየሱስ አዎ ሞተ። ምክንያቱም በሩቅ በሲ ወይ ደግሞ ዝም ብሎ ባለ ሰው ሞት አንድንም እና በአምላክ ሞት ነው። እና ምንድን ነው በአምላክ መነሳትም ነው። እና ምንድን ነው በዚህ ምክንያት እንድናለን። ለዚህም ነው ንስጥሮስን አትናቴዎስ ሲጠይቀው ምን አለ? በፍጡር ሥጋ ነው ወይ ዳንከው ብሎ ይጠይቋል። አትናቴዎስ በክርስቶስ ኢየሱስ ድህነናል ወይ ብሎ ይጠይቋል። አትናቴዎስ ምንድን ነው አሪዮስን፣ አትናቴዎስ አሪዮስን ምን ብሎ ይጠይቋል? ድህነናል ወይ ይለዋል፣ በክርስቶስ ኢየሱስ አዎ ምንድን ከሆነ እና በፍጡር ሥጋ በፍጡር ሞት ነው የዳን ነው ይላል ኢየሱስ ክርስቶስ አምላክ ነው አምላክ ከሆነ ደግሞ አድን ሆናል ያ ያዳንን ደግሞ በምንድን ነው አምላክ የሆነ ስገው ቃል ኢየሱስ ክርስቶስ ነው ወደ ሁለት አይነጣጠልም ያለውም ለዛ ተረት ተረት ይብቃላል የኒቅያ ጉባኤና የጠቀስኩት የኒቅያ ጉባኤና የኤፌሶንና ወደኋላ ሄደ ማየት ነው እሺ እሺ፣ አቤል ከመጽሐፉ ብታወራን ጥሩ ነበር። ናትናቴዎስ ማነው፣ አሪዮስ፣ እነሱን እየጠቀስክ ከምናወራ ቃሉን እየጠቀስክ ብታወራ ደስ ይለኛል። ስለዚህ አሁን ቀጥታ መልስልን እና ወደ ሌሎች እድል እንሰጥ። ስለዚህ ኢየሱስ ሞተ ስትል ኢየሱስ ሰውም ነው አምላክም ነው መለኮትም ነው፣ ሰውም ነው ብለህ ስለምታምን ሁለቱም ነገሮቹ ሞተዋል ብለህ ነው አምላክ በሥጋ ሞተዋል ብዬ ነው አምላክ ማለት ስለዚህ አምላክ ነው አምላክ ሞተዋል አምላክም ሞተዋል። አምላክ በሥጋ እኛ የሩቅ በሲ ሥጋ እኮ አላዳምን ነገር ግን አምላክ በሥጋ ለእኛ ምን በፈቃዱ ሞተዋል። ነገር ግን በመለኮቱ መለኮቱ ደግሞ መዋቲ ስላልሆነ ሁሉም ቦታ ላይ ያለ ስለሆነ ከነፍሱም ጋር አለ ነው። ለዛም ነው እኮ አንደኛ ጴጥሮስ ቅድም የጠቀስ ነው ላይ ሞተ በሥጋ ውሃ ወ በመንፈስ በሥጋ ሞተ በመንፈስ ግን ሕያው ሆነ ስንል ክርስቶስ የተዋሃደው ማን ነው መለኮት የተዋሃደው ሥጋን ብቻ አይደለም ነፍስንም ነው ስለዚህ አምላክ የተዋሃደው ሥጋን ብቻ አይደለም ነፍስን ስለሆነ ከሥጋውም ጋር ነበረ ሥጋ ሲሞት ከሥጋውም ጋር አለ ነፍስም ደግሞ ሕያው ስትሆን ሕያዊት ከሆነች ከነፍስም ጋር አለ ነው ምን መሰለህ አይነጣጠልም ከተባለ በኋላ አምላክ በሥጋ የሚባል ነገር አይሰራም። አይነጣጠልም ብላላ ገብተዋል። አሁን ለምሳሌ በአንዱ ኢየሱስ ላይ መለኮትም ነው ሰውም ነው ብለህ ከጨረስክ በኋላ ስለዚህ ሞተ ስትል ሁለቱም ነገር መሞት መቻል አለበት። አይነጣጠልም ከተባለ አምላክ በሥጋ ማለት አትችልማ። አምላክ በሥጋ ውስጥ ሆነ ሞተ ልትለኝ ነው? ለምን አምላክነቱ አልሞተማ? አይ አማርኛ ልክ አይደለም። አምላክ በሥጋ በኩል ሞተ ነው አማርኛው። ይሄ ልክ አይደለም ነጠልከው። አይ ለመሰለ አሁን አምላክ በሥጋ የሚለው ቃል ስትጠቀም እኔ የሚገባኝ ምንድነው አምላክ በሥጋ ውስጥ ሆኖ ነው የሞተው ማለት ሥጋው የሞተው አምላክ አልሞተም። ስለዚህ ሞተ ስትል ሞተ የሚለውን ቃል ስትሰጥ ግን ለሰውነቱም ለአምላክነቱም ነው ወይ ነው፣ ይህንን ነው መመለስ ያለበት እያልኩ እኮ ነው። ክርስቶስ አሁን እሺ እንዳውቅ ያህል አንጀሎ ኢየሱስ ማለት ምንድን ነው? መለኮት የተዋደው ነፍስንም ስጋንም ነው ብለህ ታምናለህ? ይኸውልህ አቤል እንደተጻፈው ብቻ ነው ማ አምላክ በስጋ ብትለኝ እኮ ማስረጃ ነው የምጠይቀው። የለም እኔ የተጻፈው ግልጽ ነው፣ በስጋ ሞተ ነው የሚለው በቃ። በመንፈስ ግን ያው በስጋ የተባለለት ለክርስቶስ ነው እሺ አሁን ለሌሎቹ አናሰልች። አሁን ማስረጃ ካለ ለሱ ለቃላቶች ለተናገርካቸው ማስረጃዎች ካሉ ማስረጃ ስጠኝ። ከሌለ ግን አናሰልች ሰው። ምክንያቱም እኔ ያለኝ ማስረጃ ምንድነው? ብዙ ነው። አንደኛው ቆሮንቶስ ሶስት ላይ አሁን ያነሳሁት ቆላሲያስ አንድ ላይ በስጋው ሰውነት በሞቱ በኩል ታረቅን ነው የታረቅነው። ምንድነው? በስጋው ሰውነት ሞት ነው። ስለዚህ የስጋው ሰውነት በመሞቱ ነው እንጂ ድህነትን ያገኘ ነው አይ መለኮትም ሞቷል የሚለው ነገር ወይም ደግሞ አምላክ በሥጋ የሚለውም ነገር አይሰራም። ተርሙ የለም ማለት ነው ቅዱሳን ይሰላል ሆነህ ማለት ነው አይነጣጠልም የሚለው ነገር ይኸውልህ፣ አይነጣጠልም ካልክ ይኸውልህ፣ አይነጣጠልም የሚለውን ቃል አሁን እኮ ለምን እንደዚህ እንደምልህ ታውቃለህ? መጽሐፉ ነጥሎ ስላስቀመጠ እሺ፣ አንድ ነገር ብቻ ዮሐንስ ወንጌል ነው እሺ እናወጣ። ወንጌል አንድ ዮሐንስ ወንጌል አንድ አንድ ቁጥር ዘጠኝ